ስለ ፍቅር ምን ላውራ፣ ያው አቡም ጥሎኝ ያገባኩ አሁነይሽ የተጎዳው ሰው ነኝ። ይሱ ተለቅፏል እ ቅድም በጠፍ ያልኩ አሁን ነው አሁን ላይ አብዛኞቻችን ያለንበትን ሁኔታ የሚገልጽ ዘፈን ወጣል፣ ላሳያለሁ። ጉዲ፣ እኛ ሰፈር ቻይና በቆሎ መሸጥ ጀምራለች ያለችው። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ለማትሳውቁኝ ዋይዲቶም ነኝ። ዛሬም እናንተን ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ ቪዲዮችን ይዤላችሁ መጥቻለሁ። አብረን እየተመለከትን ዘና ፈታ እንላለን። የትም እንዳትሄዱ፣ ይህን ቪዲዮ እስከ መጨረሻ ተመልከቱ። በዛሬው ቪዲዮችን እንግዲህ ለሶስት ሰዎች የመቶ ብር ካርድ ሽልማት የሚያሸልም ጥያቄ ያለን ጥያቄን ቪዲዮ ማልታገኙታላችሁ። ሁላችሁም ተሳተፉ። እንዲሁም ደግሞ ቤተሰቦቼ ቪዲዮችን ሪኮመንድ እየተደረገ አይደለም እናንተን ቪዲዮ እያያችሁ ላይክ እያደረጋችሁ አይደለም። እስኪ በዚህ ቪዲዮ አስገረሙኝ። ሁላችሁም ሁላችሁም ቤተሰቦቼ ላይክ በማድረግ ቤተሰባዊነታችሁ እንድታሳዩ ጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁ ቪዲዮቼን ደግሞ እየተመለከታችሁ ቻናሉን ሰብስክራይብ ያላረጋችሁ በጣም ብዙ ሰዎች አላችሁ ከ80 ፐርሰንት በላይ ሰብስክራይብ ሳያደርግ ነው ሰው እያየ ያለው። ስለዚህ ሁላችሁም ቻናሉን ሰብስክራይብ አድርጉ፣ ይህንን ቪዲዮ ላይክ አድርጉ፣ ለወዳጅ ዘመዶቻችሁም ሼር ማድረጋችሁ እንዳትረሱ። በተጨማሪም የደወል ምልክቷን ኦን አድርጉ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። እንዲሁም ደግሞ በዚህ ቻናል ምርትና ድርጅቶ ማስተዋወቂያ የምትፈልጉ ሰዎች በቅናሽ ማስታወቂያ መስራት ጀምረናል። ስለዚህ ከስር በ የምትመለከቱት ስልክ ኮንታክት አድርጉ እንዲሁም ደግሞ በሌሎች የሶሻል ሚዲያ አማራጮች እኔ መንኝ ታገኙኛላችሁ እነዛ ላይ ኮንታክት አድርጉኝ የዛሬው ቪዲዮ ተጋብዙልኝ መልካም ቆይታ ይመቻችሁ አመል እኔ ማን ነኝ? እኔ እንጃ እኔ እንጃ። እንዴ ሌላ ሰው እየጠበክ ነበር። አረ አይደለም፣ ማንንም ማሽ ይመጣሽ። አሀ ማልመጣ መስሎ ነበር። እበላለሁ ማሽ አበላለው እጠጣለሁ። ላይፍ እንዴት ይዞሃል ተብሎ ሲጠየቅ ወደኋላ ስምን አለ ምንም የለም ወደፊት ምን አለ? ምንም ቀራል አለው አያለው ምንም የለም። እተኛለሁ፣ እበላለሁ፣ እጠጣለሁ። እናንተስ ላይፍ እንዴት ይዟችኋል? ይሱ ተለክፏል እ ቅድም በጠፊ ያልኩ አሁን በወቅስ ነው አልተዋለ ምን ታድርግ? የአመቱ ምርጥ ምርቃት ይላል። ኧረ እኔ ሴት ነገር

እህት ስምሽ ማን ነው? ኢክራም። አንተ ሰህ? እኔ ደግሞ ሲሃብ። የለንም የላችሁም? በቃ ሴት አድርጓል። ራሳቸውን የጠንቋይ ልጅ ስትጀነጅን ሰላም ቆንጆ እንዴት ነሽ? እንደብላ አይባልም አባቢጃቸው ረጅም ነው። ይህ ዘፈን እኮ ተንገላታ ተንገላታ ባክግራውንድ ሚዚቁን ሰምታችሁ ላይ ጭር ባለ በቃ ሁሉም

የዚህኛው ሚስት እኮ ነው የጠፋችው። የዚኛው ፍቅረኛው ነች ሚስቱ፣ የሚስቱ የጠፋችበት ሚስቱ ምን ልትመስል እንደምችል እንግዲህ መሳል

ለምን እንደማይሰራ ነው ግራ የሚገባኝ። ተሰርቶ ለምን እንደማይለቀቅ ክሊፕ ተሰርቶለት ምናምን በዩቱብ ላይ በደንብ መጫን ያለበት ስራ ነው ይህ ስራ ማለት ነው። ተሰርቶም ከሆነ እርግጠኛ አይደለውም እኔ ግን አላየሁም። ጉድ እኛ ሰፈር ቻይና በቆሎ መሸጥ ጀምራለች። መግዛት ከፈለጋችሁ ቻሳ በሉ አይ ቻይና የማይገባበት እ እኔ የምለው ቆይ፣ አስፋልቱ አለቀ፣ ድልድዩ ተሰርቶ አለቀ፣ በቆሎ ቅቅል ውስጥ የገቡብን ስራ ሁሉ አለቀ። የመጡበት አላማ ጨርሰ ሆኖ እዚህ የገቡት ምንድን ነው? ህፃኑ ልጅ አያችሁት ጉድ

እኔ ቃላትም የለኝ፣ ቃላት ማለት ነው፣ የምሬ ነው የምላችሁ። እኔ አሁን አሁን ድረስ ይሄ ጨዋታ አይገባኝም፣ ከረንቡላ የሚባለው እውነቴን ስነግራችሁ አሁን ድረስ አይገባኝም። ባየው ባዮ የማይገባኝ ጨዋታ ነው። ይህ ልጅ በዚህ እድሜው እኔ ኳሱ እንዳይመታው ህጻን ልጅ ኬት አምጥቶ ኖራለ። ጀረስ ለካ ሳይለኛ ተጫዋች። አሁን ልጅ ዱርዬ የሆነብኝ ሲያድግ እንደዚህ የሆነብኝ ይላል ወላች። ስንት አመቱ ላይ ቢወጣ ነው ይህ ልጅ ስማት? እኔ እሱን ነው ማወቅ የፈለግኩት። አሁን ህፃን ልጅ ነው። ስንት አመቱ ላይ ቢወጣ ነው እንደዚህ ከረንቡላ መጫወት የቻሉ ከትልቅ ሰው ጋር ጥጋብ አናት ላይ ሲወጣ፣ አሁን ጠጥተናል ሞቅ ብሎናል። ታች ሰፈር እንሂድና እንረብሽ ደሞ ትንሽሽ ጠባብ ሆኖናል። አዎ ፀብ ነገር እንፈልግ እንሂድና እንጣላለን። እሺ ተዋኝና እንዳትገናግለኝ፣ እንዳትገናግለኝ። እኔ የምልህ ይሄ ከፊታችን ያለውልሽ ቅድም ጀምሮ ነው ሲከተለኝ ነበር አንተ

ሊብሬ ያለው ፍሬን ያለው ዝም በል ይበት ጋሪ ምናምን አትበል እኮ መንጃ ፈቃድ አምጣ። በቃ ደረትን ትገለብጣለህ። ታዲያ እኮ በቃ መንጃ ፈቃድ ምን እንዳልገባት ሆናለህ አንተ ሊፋጫብ መጭመጫ እኮ እነሱን። ምንድን ነው ደረት መገልበጥ ነው። በጣም ትችላለን ብሎ በጣም ትችላለን ነው። ያዝናናለሁ። ስለ ፍቅር ምን ላውራ? ያው አቡም ጥሎኝ አገባ እኮ አይዞሽ። ሰው የተጎዳው ሰው ነኝ። አይገርምሽም? አባብሎኝ አባብሎኝ ጠፋ። ብዙ ሰው ሁለታችን የምንጋባ ይመስለው ነበረ፣ በጣም ብዙ ሰው። ማለት የሆነ ነገር ያላቸው ይመስላቸዋል። ብዙ ሰዎች ያው እኛ ሀገር ላይ ፊልም ላይ ወይ ደግሞ እንደዚህ ድራማ ላይ ምናምን ያዩትን ሰዎች አንድ ላይ አድርጎ የማሰብ አለ። ድሮ ልጅ ሆነን የምታስታውሱ ከሆነ ሰራዊት ፍቅሬና ሙላለም ባልና ሚስት ነበር አይደል? የሚመስሉን በቃ እነሱ አንድ ላይ ናቸው ምናምን አድርገን ነበር የምናስበው። እና ኢትዮጵያ ውስጥ ይህ ነገር የተለመደ ነው። ግን ያው አቡ ጥሎኝ አገባ እያለች ነው። ሚን ደግሞ ናቶ ብረ ዘሪ ዛሬ ስ ያስመረቅናትን ከለሚኩር አንድ ፋስት ጂኒየስ ተማሪያለሽ ያገኘ ተማሪያ ኖቤል ፋስት ጂኒየስ ፕዘንት ዩርሰልፍ ፍሊስቴንሄም ማይኔም ኖቤል

የአረዳ ልጆች መቻች ማለት ገብቶናል። አሁን መማር የፈለጋችሁን ኑና ተመዝገቡ እኛ እናስተምራለን እያሉ ነው። ምዝገባቸውን መቼ እንደሚጀምሩ እንግዲህ አጣርተን የምናደርሳችሁ ይሆናል። መማር አለብን። የነሱ አስተማሪ ጋር እየገቡ ነው። አጨብጭቡ። ሴቶቻችን ሊወስድ ማጭን የለበሱት ከኔ እኮ የሚገርመኝ ከነሱ ጋር ሆኖ የሚያጨበጭብ ሹፍ አልስኬርም። ያው በሰላም መጣችሁ ንግቡ። እኔ የምለው እኮ እዛ አገርም ከሄዱ እኮ ለመብላት ነው። ምን አይነት ልጅ ነው የምወልዱት? አሁን ግን የአንደኛ ቪዜ ማለት ነው። ከቆይታ አንጻር አበሻ የሆነ ነው የሚመስለኝ። ያው አባባሉ እንደ አበሻ ነው። አይታችሁታል አካላዊነት

ስፖርት ስፖርት ለሁሉም፣ ስፖርት ለሁሉም፣ ስፖርት ለሁሉም፣ ስፖርት ለጤንነት፣ ስፖርት ለጤንነት። ረማዘር እንዳይወድቁ በፈጠሩት ልጆች አደራችሁ ወላጆቻችሁን አደራ። አንዳንድ ወላጆች የልጅ ክትትል ያስፈልጋቸዋል። ምሶሪ ይህም በማለት ግን እውነት አሁን ሶሻል ሚዲያ ላይ እያየናቸው ያሉ አንዳንድ ወላጆች አንዳንድ በጣም የተወሰኑት የልጆች ክትትል ያስፈልጋችኋል። ስፖርት ግን ጤንነት ነው። እንቅስቃሴዎች ሁሉ ስፖርት ናቸው ብለዋል። ማዘ ስፖርት ስሩ። ለማንኛውም የሆነ ልብስ ስለብስ ይጋነንብኛል። ምናልባት የሰውነቴም ጉዳይ ሊሆን ይችላል። ይጋነንብኛል ሌላው ደግሞ እንዴት መሰለ፣ አሁን እኔ ያው ስቴጅ ላይ ስትወጣ ኮንፈርት የሚሰጠኝ ልብስ ከቤቴ አንድም ሁለቴም አይቼ ወይስ ሳመር ብዬ ነው የምወጣው ከቤቴና አይቼው ራሴ ላይ ምን ያህል ያምርብኛን የሚለውን ወድጄው አመኝበት ነው ከቤቴ ስወጣ የምወጣው። ሲቀጥል ያው እኔ ስቴጅ ስሰራ ለእኔ ኮንፈርት የሚሰማኝን ለምን እዚህ ጋር ላዝናና ነው የምወጣው ራሴን ተዝናንቼ ላዝናና ማለት ነው፣ ከጫማ አንስቶ እስከ ልብሴ የሚመቸኝን

አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን፣ የምን ወርቅ የው መጣን፣ የለም ብስኩት። አደባባይ ሁለት ዛፎች አሉ፣ እነሱን የነካ ልብ ይሰውራሉ። ሰውረው ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እከክ ችግር፣ ማኒፌስቴሽኑ ራሱ የማይሞላ ነገር ደግሞ አለ ኧረ አምሳ፣ አለ ኧረ አምሳ፣ አለ ኧረ ውይ ኧረ ውይ ኧረ እንዴት ነሽ? ኧረ እንዴት ነሽ? ኧረ ውይ ብዛቱ አለው በመከራ እምባዬን ሳነባ ለምን ታነቢያለሽ? አገዳ የበላሽ አገዳም የለኝም። እስኪ እንደሀነኝ እስኪ እንደሀ ሆነሽ ምን በልተሽ ታድሪ ያለሽ ባገኝም በልቼ በጣም ተደፍቼ ለልች አለ ደግሞ አለ አለ ጨቡዴ ዳንዴ ሰኞ ተወለደ፣ ማክሰኞ ተጠመቀ፣ እሮብ ሚሞውስታምመ አርብ ዋሰበት፣ ቅዳሜ ሞተ፣ እሁድ ተቀበረ። የጨቡዴ ዳንዴ መጨረሻው የሆነ ከአተት የፈጠነ ይኸውልህ አንድ ሳምንት። አሁን እኔ ቴራፒውን ማን ነው የሚከፍልኝ? ጥሩ አስተውለሻል፣ ጥሩ አስተውለሻል። የአሁን ልጆች እነዚህ ነገሮች የሚያውቋቸው አይመስለኝም። ማወቅም የለባቸውም። አንዳንድ ነገሮች ከባድ ናቸው። የምር እኮ ነው፣ ከኛ ድህነትን፣ ችግር ምናምን ከልጅነታችን ነው እየተጻፈብን የመጣው። አንዳንድ ሆረር ሆኑ እንዳለችው ሳናቃ ማን እንደጀምሮ ራሱ ኬት እንደመጣ ማናውቃችሁ። ግን እንደ ሀገር የምንላቸው ነገሮች አሉ። ልጆች ሆነንና አሁን ተመልሰን ብናይ ማዕት ነገር ይኖራል። ማዕት ነገር ማለት እስኪ እናንተ የምታስታውሱትን ኮሜንት አድርጉልኝ። የሰው ልጅ ውስጡ ሲገባ ቀላል፣ ለመውጣት ሲሞክር ግን ከባድ ምንድን ነው ፍቅር እናንተስ መልሱ ምንድን ነው? ቤተሰቦች የዛሬው እንግዲህ የ300 ብር ለተለያዩ ሰዎች ሶስት ሰዎች ጋር እንደሚያሸለሙ ጥያቄ ይሄ ነው። በኮሜንት ትክክለኛው መልስ አስቀምጡልኝ። ሉቃ ባ የሁለት መቶ ብር ዝርዝር አለ እንዴ? ዝርዝር የለም። የምን ዝርዝር ነው ያለ። እሺ በቃ አንድ ብሯን ከረሜላ ያስጠኝ። ይኸው ከረሜል። እሺ ይኸው ተንኮል፣ ተንኮል እንደዛ ነው። እሺ ይኸው እና መልስ

ኤሮቢክስ በሉተ ኤሮቢክስ ስፖርት በሉተ። እናንተ የገነት ነጋቱ ትዳር ምሳሌ ይሁንሽ ካላችሁ እኔ ደግሞ የቀነኔ ህይወት ምሳሌ የሆናችሁ ላችኋል። አለቀ። መልስ ይሄ ነው። ሌስ ጎገ ኖር ሳይሆን ልጁንም ለማሳደግ እናት መኖር አለባት። ማወቅ ያለባችሁ ነገር ከአባት በላይ አባትም የእናትን ፍቅር መተካት አይችልም። እናትም የአባትን ፍቅር መተካት አችልም። ስለዚህ እናንተ ለልጆች ስቲ ምናምን ለልጆች ስቲ እንደዚህ አድርጌ ለልጆች ስቲ እንደዚህ ሆኜ እኔ ስኖር ነው ልጆችሽ የሚባሉት፣ ማወቅ አለባችሁ። እኔ ከሌለው ልጆቼ የእሷ ልጆች ተብለው መታወሻ እንጂ መጠሪያ ሊሆኑ አይችሉም። ይሄ ማወቅ አለባችሁ። እኔ መተንፈስ፣ እኔ መቆም፣ እኔ መናገር፣ እኔ ማውራት፣ እኔ ለእነሱ ማስተዳደር፣ ማሳደግ፣ መንከባከብ ስችል፣ እናታቸው ሆኜ መቆም ስችል፣ የዛን ሰዓት ነው እኔ ስለ ልጆቹ እናታቸው የልጆች እናት የምባለው የአርሴማና የኪሩ እናት የምባለው ከሌለው የለውም። ማሪ እልቅ መጀመሪያ መኖር ይቀድማል። ለመኖር ደግሞ እናንተ ሂጂ ግቢ፣ ሂጂ ውጪ፣ ሂጂ እንደዚህ አድርጊ ስላላችሁኝ አይደለም። እዚህ ጋር ማን ያቀኛል? ማን ያቀኛል? ማን ነው የሚያቀኝ? እስኪ ንገሩኝ። ማን ነው የሚያቀኝ? ከእናንተ ማንም የሚያቀኝ የለም። የሚያቀኝ እሱ ነው ማውቀው እኔ ነኝ። ምንም ያህል ነገር ባይሆን በዚህ ልክ አንወስንም። ሰው የተወሰነውን ነገር አምኖ መቀበል እንጂ ወጥቶ እናንተ ጊቢ እቺን ቲክቶከር እንግዲህ ታውቋታላችሁ። ትናንትና በተለቀቀው ዩቲዩብ ላይ በአዲሱ ቻናል በተለቀቀው ቪዲዮ ላይ ተናግሬያለሁ። እቺ አቤል የሚባል ቲክቶከር አለ። ሌላ ባልና ሚስት ናቸው። የካፕል ኮንተንት ነው የሚሰሩት። ከሁለት ሚሊዮን በላይ ፎሎወርስ ነበራቸው በዛኛው ቻናል። አሁን ላይ ተለያይተዋል። ሁለት ልጆች ወልደው ነበረ በጣም ከባድ ነው። አሁን እያለች ያለችው ነገር ያው ብዙ ነገር ደርሶብኛል፣ ለዛን የወጣውት ነው። እሱ ደግሞ ሰው ነው ያለያየን ብሎ ቪዲዮ እየሰራ ነው። ወደ ቤትሽ ተመላሽ ይላታል። እሷ ደግሞ በቃ ብዙ ነገር እየደረሰብኝ ነው እያለች ነው። መለያየትን አንደግፍም። ቤተሰብ አንድ ላይ ሆኖ ቢኖር፣ ለልጆችም ሲባል አብሮ መኖሩ የተሻለ ነው። ግን በዛ ልክ አብሮ መኖሩ እንደዚህ እሷ እንዳለችው ሕይወት የሚያስከፍል ከሆነ መለያየቱ በቃ ላስት ኦፕሽን ይሆናል። ያው ኦፕሽን ይሆናል ያለውን ነገር ግን ከእነሱ በላይ አናውቅም። ብቻ ያለው ነገር ይሄ ነው። ቤተሰቦች የዛሬ ቪዲዮ የተመለከታችሁትን ይመስል ነበር፣ እንዲህ ነበር ሀሳብ ስትት በነፃነት ኮሜንት አድርጉ። ለዚህ ቻናል አዲስ ሲሆናችሁ ቻናሉ ሰብስክራይብ አድርጉ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው